ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ለቻናሌ ደግሞ አዲስ ስለሆናችሁ የዶክተር አብርሃም ካሳሁን እባላለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችው። በዛሬው ቆይታችን እንግዲህ በብዛት ከምጠየቃቸው ጥያቄዎች መካከል አንዱ ስለሆነ ስለ ትርፍ አንጀት በሽታ የምንመለከት ይሆናል። በእንግሊዘኛው አፔንዲሳይትስ ስለሚባለው የበሽታ ሁኔታ ማለት ነው። በጣም ጠቃሚ የሆነ መረጃ ነው። በጊዜ ካልታከመ እስከ ሞት ድረስ ሊዳርግ የሚችል በሽታ ነውና ሊጠቅማችሁ ይችላል። ስለዚህ እስከ ፍጻሜው ድረስ አብራችሁኝ ሁኑ። ስለ ትርፋንጀት ስናነሳ እናነሳ እንግዲህ የትርፋንጀት ምንነት፣ እንደገናም ደግሞ አጋላጭ ምክንያቶቹ ምን እንደሆኑ፣ የሚያሳዩአቸው ምልክቶች ምን እንደሆነ፣ ጉዳቶቹ ምን እንደሆኑ ወይም ኮምፕሊኬሽኖቹ ምን እንደሆኑ፣ እንደገናም የምርመራ ሁኔታዎቹ ምን አይነት ምርመራዎችን እንደምናካሄድ፣ ሕክምና ሁኔታ ምን እንደሆነ እና በስተመጨረሻም ደግሞ መከላከያ መንገዶቹን እንመለከታለን። በጥሞና ያዳምጡኝ። ስለ ከምንነቱ ስንጀምር እንግዲህ እቺ አፔንዲሳይተስ የምንለው ወይም የትርፍ አንጀት የምንለው በአንጀታችን በትልቁ አንጀታችን አካባቢ የምትገኝ የመጀመሪያው ክፍል ወይም ሴከም በሚባለው ክፍል አካባቢ የምትገኝ አፔንዲክስ የተባለች የአንጀታችን ክፍል አለች። እሷ በምትበግንበት ጊዜ እና በምትደፈንበት ጊዜ የሚከሰት የበሽታ ሁኔታ ነው የትርፍ አንጀት የምንለው ማለት ነው። እንግዲህ እቺ አፔንዲክስ የምትባለው የአንጀታችን የትልቁ አንጀታችን ክፍል እንግዲህ ብዙ ጊዜ ምን አይነት ተግባር እንዳላት አይታወቅም። እቺ ተግባሯ እንግዲህ በመላምት ብዙ ጊዜ ሰዎች፣ ሳይንቲስቶች የሚገምቱት እንግዲህ አንጀታችን ውስጥ ትልቁ አንጀታችን ውስጥ የሚገኙት ባክቴሪያዎች የዛ አካባቢ ይራባሉ። እነዚህ ጠቃሚ የሆኑ ባክቴሪያዎች ናቸው። ስለዚህ እነዚህ ጠቃሚ የሆኑ ባክቴሪያዎችን ሀርበር በማድረግ ወይም በማኖር እንግዲህ ለአንጀታችን ጤንነት አስተዋጽኦ ያደርጋል ተብሎ ይገመታል። ከዛ በተረፈ ግን ብዙ አንደ አፔንዲጃል ነው የሚ እንደ ተጨማሪ ቅጥያ ነው እንጂ ብዙ ፈንክሽን አለው ተብሎ አይገመትም። ቻ አፔንዲሳይትስ አፔንዲክስ የምንላት ማለት ነው። ስለዚህ ቺንግዴስ በምትደፈንበት ጊዜ፣ በሚያብጥበት ጊዜ ወደሱ የሚሄደው የደም ሰፕላይ ወይም ደም በሚቀንስበት ጊዜ፣ ኒውትረንት በሚያጣበት ጊዜ የሚከሰት የበሽታ አይነት ነው አፔንዲሳይትስ ወይም የትርፋንጀት በሽታ የምንለው ማለት ነው። ስለዚህ ይሄ ኢንፌክሽን ለሰውነት ኢንፌክሽን በማስከተል እንደገናም ደግሞ በመፈንዳት ወደ ሆዲቃችን የባክቴሪያዎች እንዲገቡ በማድረግ የተረፈ ምርቶች ሰገራ፣ እና ሌሎች ፕሮዳክቶች፣ ኬሚካሎች ወደ ሆዲቃችን እንዲሄድ በማድረግ እንግዲህ ከፍተኛ የሆነ መጥፎ ኮምፕሊኬሽን ሊያስከትል ይችላል፣ የጎንዮሽ ግዳት ሊያስከትል ይችላል ማለት ነው። ስለዚህ በጊዜ ካልታከመ እስከ ሞት ድረስ ሊዳርግ የሚችል በሽታ ነው። ስለዚህ በደንብ ስትረስ መደረግ አለበት ማለት ነው። የተሳን ኢመርጀንሲ እና በደንብ በትኩረት በጊዜ መታከም ያለበት በሽታ ነው ማለት ነው። ከአጋላጭ ምክንያቶችን ስንጀምር እንግዲህ አጋላጭ ምክንያቶቹ ቅድም እንዳልነው እቺ አፔንዲክስ የምትባለዋን የሚደፍኑ ሁኔታዎች አሉ እነሱ እነሱ እንግዲህ እንደ አንደኛው ምክንያት አጋላጭ ምክንያቶች ይወሰዳሉ ማለት ነው። እነዚህ በአንደኛ ደረጃ እንግዲህ ፌክላይትስ የምንላቸው አለ። ፌክላይትስ የምንላቸው እንግዲህ እነዚህ የደረቁ ሰገራ ምርቶች ናቸው። በጣም ዲሃይድሬትድ ይሆናሉ የሰገራ ማለት ነው። እነዚህ ተረፈ ምርቶች ማለት ነው። ስለዚህ በጣም ዲሃይድሬትድ ሆኖ ደርቆ የትርፋንጀት መውጫ በሯን የሚዘጋ ከሆነ ለትርፋንጀት በሽታ ያጋልጣል ማለት ነው። ሌላው ደግሞ ሊምፎይድ ሃይፐርፕሌሺያ የምን የምንለው ነው እዛ አካባቢ ያሉ ሊምፎይት ቲሾች አሉ። እነሱ በሚበዙበት ጊዜ እንዲደፈንና እንዲያብጥ እንዲበግን ሊያደርግ ይችላል ማለት ነው። ብዙ ጊዜ በልጆች ላይ የተለመደ ነው። ሌሎች ደግሞ እነዚህ ፎሬን ቦዲዎች ማለት ከውጪ ሰውነታችሁን ውስጥ የማይገኝ ግን በድንገት በኢንጀስት አድርግተናቸው ሊሆን ይችላል በልተናቸው ሊሆን ይችላል። እነዚህ እንግዲህ በሚገቡበት ጊዜ እና እነዚህ ብሎክ በሚያደርጉበት ጊዜ እዛ አካባቢ ኢንፌክሽን ኢንፌክሽኖች እንዲከሰት በማድረግ እና ባክቴሪያዎች በደንብ እንዲራቡ በማድረግ የትርፋንጀትን ሊያስከትሉ ይችላሉ እነዚህ ፎሬን ቦዲዎች እንግዲህ በጣም ሬር ናቸው ሬር ከመሆናቸው ሬር ማለት በጣም ያልተለመደ ነው ከእነሱ መካከል እንግዲህ በጣም ጤናኒት የሆኑ እንትኖች ሲዶች ሲድ ማለት እንግዲህ ፍሬዎች ማለት ነው ለምሳሌ የቲማቲም ፍሬ ሊሆን ይችላል በጣም ጤናንሽ የቲማቲም ፍሬዎች እነዚህ ሊያስከትሉ ይችላሉ ማለት ነው በመዝጋት ሌላው ደግሞ እጤዎች ናቸው እነዚህ ቲዩመር የምንላቸው ማለት ነው። ስለዚህ ካንሰርስ ሊሆን ይችላሉ ወይም ጀስ ቤናይን የሆኑ ቲዩመሮች ሊሆን ይችላሉ። እነዚህ ቲዩመሮች እንግዲህ ከሌላው የሰውነታችን ክፍል በጣም ጥፍርግ አድርጎ የ የትርፍ አንጀት ማለት ነው። እሷ እንዳትወጣ በማድረግ እንግዲህ ብሎክ ሊያደርግ ይችላል፣ ወይም ሊዘጋ ይችላል። በሚዘጋበት ጊዜ የትርፍ አንጀት በሽታ ሊከሰት ይችላል ማለት ነው። ሌሎች እነዚህ ኢንፌክሽኖች ናቸው። የቫይረስ ኢንፌክሽን ሊሆን ይችላል፣ የባክቴሪያል ኢንፌክሽኖች ሊሆን ይችላሉ። ባክቴሪያ እና ቫይረሶች እዛ አካባቢ በጣም በሚራቡበት ጊዜ እና በሚበዙበት ጊዜ እዛ አካባቢ ብዙ ሚውከሶች እንዲመረቱ ወይም እነዚህ ንፍጥ የሚመስሉ ነገሮች እንዲመረቱ ሊያደርግ ይችላል። ከዛም ብሎክ እንዲሆን ሊያደርግ ይችላል። ብሎክ ከተደረገ በኋላ ያብዳል በሚያብጥበት ጊዜ ብለድ ሰፕላይ ኖርም ብለድ ሰፕላይ እንዲቀንስ ያደርጋል። የደም ሰፕላይ ማለት ነው። እንዲቀንሱ በማድረግ እንግዲህ የትርፍ አንጀት እንዲከሰት እና ለሌሎች ኮምፕሊኬሽኖች ሊያስደርግ ይችላል። ሌላኛው ደግሞ እነዚህ ያልተለመዱ ምክንያቶች ናቸው። አንደኛው እንግዲህ እነዚህ ጥገኛ ተውሳኮች የምንላቸው ወይም ትላትሎች ናቸው። እዚህ ጋር የምታዩት ፒንወርም የምንለው ወይም ኢንተሮቢስ በርሚኩላሪስ የሚባል የትል አይነት አለ። እነዚህ የትል አይነት እንግዲህ በጣም ትናንሽ ናቸው። እነሱ ትርፍ አንጀት ውስጥ በመግባት እንግዲህ ኢንፌክሽን እንዲፈጠር በመራባት እንዲዘጋ ሊያደርግ ይችላል ማለት ነው። ስለዚህ በእነዚህ ምክንያቶች አጋላጭ ምክንያቶች የተነሳ እንግዲህ የትርፍ አንጀት ሊከሰት ይችላል። ብዙ ጊዜ የትርፍ አንጀት እንግዲህ የሚከሰተው ወጣት እድሜ ክልል ውስጥ ያሉ ከሰላሳ ዓመት በታች የሆኑ ወይም እነዚህ አስራ ቤቶች እድሜያቸው ያሉ እና ሀያ ቤቶች እድሜያቸው ያሉ ሰዎች ላይ ነው በብዛት የሚከሰተው ግን ሁሉም ሰው ላይ ከህፃን እስከ አዋቂ ድረስ ሊከሰት ይችላል ማለት ነው። እርጉዝ ሴቶችም ላይ እንደዚሁ፣ ነፍሰ ጡሮች ላይም ሊከሰት ይችላል ማለት ነው። እስፔሻሊ ደግሞ የመጀመሪያዎቹ ሶስት ወራት እና ሁለተኛው ሶስት ወራት እስከ ስድስት ወር ባለውስጥ በጣም ኮመን ይሆናል ማለት ነው። ስለዚህ እነዚህ ሊከሰት ይችላል ማለት ነው። ሌላኛው ደግሞ ምልክቶቹ ምን አይነት ናቸው? በአጠቃላይ እንግዲህ የትርፍ አንጀት ያላቸው ሰዎች ትኩሳት፣ የሰውነታቸው የሙቀት መጠን ሊጨምር ይችላል። ትኩሳት ሊከሰት ይችላል። የማቅለሽለሽ እና የማስታወክ ስሜት ሊኖራቸው ይችላሉ፣ እና የምግብ ፍላጎት መቀነስ ወይም ሊቀንስ ይችላል ማለት ነው። አኖሪክሲያ ሊከሰት ይችላል እና ዋናው ደግሞ የሚለየው ከሌላው በእምብርት አካባቢ እዚህ በእምብርት አካባቢ ህመም ይሰማቸዋል። ይሄ ህመም ደግሞ ቀጣይ ወደ በቀኝ በኩል በቀኝ ወደ ታች ባለው ወዳለው ወደ ሆድ ሊሄድ ይችላል ማለት ነው። ሙቭ የሚያደርግ ራዴት የሚያደርግ ፔን ሊሰማቸው ይችላል ማለት ነው። ስለዚህ ሺፍት ያደርጋል። መጀመሪያ በእምብርታቸው አካባቢ እዚህ ምስል ላይ እንደምታዩት በእምብርታቸው አካባቢ ይከሰታል። ከዛ ከእምብርታቸው ደግሞ ወደ ቀኝ ወደ ታችኛው የሆዳቸው ክፍል ሊሄድ ይችላል። ያንን እንግዲህ ህመም እንለዋለን ማለት ነው። ያ ህመም ሊሰማቸው ይችላል። እንደገና ደግሞ ዶክተር መጥቶ ኢቫሉዌት በሚያደርግበት ጊዜ የሚነካበት ቦታ አለ። እነዚህ ማክበርኒስ ፖይንት የምንላቸው ማለት ነው። ከእምብርታቸው እና እዚህ ከፐልቪስ ቦናቸው የመካከል የምትገኝ ማክበርኒስ ፖይንት አለች። ፖይንት ኦፍ ማክሲመል ቴንደርነስ የሚሰማበት ወይም በጣም ህመም የሚሰማበት ቦታ ማለት ነው። እዛ ጋ ፓልፔት በሚያደርግበት ጊዜ ወይም በሚጫንበት ጊዜ ዶክተር ህመም ሊሰሙት ይችላሉ ማለት ነው። ስለዚህ ይሄ ህመም አንደኛው የእንትን ምልክት ነው ማለት ነው፣ ሳይን ነው ማለት ነው። ሌላኛው ደግሞ ሪባውንድ ቴንደንስ ነው። ሆዱን በመጫን ልክ ሲለቀው ህመሙ ይባስ ሚብስ ከባሰ ማለት ነው። ሲጫነውም ህመም አለ ግን ሲለቀው ተጭኖ ልክ ሲለቀው ህመሙ የሚብስ ከሆነ ያንን ሪባውንድ ቴንደርነስ እንለዋለን ማለት ነው። እንደገና ደግሞ እንዳይጫነው ሆዳቸውን አንዳንድ ያጠነክራሉ ታማሚዎች ማለት ነው። ስለዚህ ሆዳቸውን የሚያጠነክሩ ከሆነ በህመሙ የተነሳ ማለት ነው ላይክ ህመሙ እንዳይሰማቸው ለማድረግ ጋርዲንግ ይኖራቸዋል ያጠነክራሉ ማለት ነው። ሌላኛው ደግሞ ሮቭሲንግ ሳይን የምንለው ነው። በግራ በኩል በዚህ በኩል አሁን እዚህ ምስል ላይ በዚህ በኩል ዶክተር መቶ ሲጫናችሁ በቀኝ በኩል ምልክት ህመም ሊሰማችሁ ይችላል ማለት ነው። እሱ የተጫናችሁ በግራኝ ነው በቀኝ በኩል ነው እናንተ ግን ምልክት የሚሰማችሁ ማለት ነው። ያንን ሮብዚንግ ሳይን እንለዋለን። ስለዚህ እንደሚሰማችሁ ከሆነ ፖዘቲቭ ወይም አለን እንለዋለን ማለት ነው። ሌላኛው ሌላኛው ደግሞ እንትን ሊከሰት ይችላል ማለት ነው። የሆድ ህመሙ ጀነራላይስ ሊሆን ይችላል በሁሉም ቦታ ሊከሰት ይችላል ማለት ነው። ሁሉም የሆድ ክፍል ውስጥ ሊከሰት ይችላል ይሄ የሆድ ህመም ማለት ነው። ስለዚህ ያን ጊዜ እንግዲህ ፔሪቶናይተስ ተከሰተ ልንል እንችላለን። ፔሪቶናይተስ የምንለው እንግዲህ እንትን የአፔንዲሳይተሱ ፈንድቶ ወይም እቺ ትርፋንጀታ ፈንድታ የሆድ እቃ ውስጥ ያሉት እነዚህ ባክቴሪያዎች እና ሌሎቹም ኬሚካሎች ወደ ሆድ ወደ ሰው ወደ ሆድ ውስጥ ወዳሉ ሌሎች ስትራክቸሮች ገብተዋል። በዚህ የተነሳ እንግዲህ ሙሉ ውስጥ ቴንደር ነሳ አለ፣ ህመም አለ ማለት ነው። እንደዚህ አይነት ምልክት ሊኖር ይችላል ማለት ነው። ሌላው ደግሞ ምን አይነት ጉዳቶች አሉት የሚለው እናያለን። ምን አይነት ጉዳቶች ማለት ኮምፕሊኬሽኖች ናቸው። ካልታከመና ቶሎ በጊዜ መፍትሄ ካልተደረገ ምን አይነት ችግሮችን ሊያመጣ ይችላል? አንደኛው የትርፋንጀት መፈንዳት ነው። በመፈንዳቱ የተነሳ እንዲህ የምታዩት ፔሪቶናይተስ ሊከሰት ይችላል፣ ወይም የሆዲቃ ያለ ኢንፌክሽን ሊከሰት ይችላል ማለት ነው። ሆዲቃ ውስጥ በሙሉ ትርፋንጀቷ ትንሽ ሆና ቶሎ በጊዜ መውጣት ወይም መታከም ሲኖርበት ካልታከመ ይፈነዳና እንግዲህ ወደ ሰውነት ወደ ሆዲቃ ውስጥ ወዳሉ ክፍሎች ይዘዋወራል ማለት ነው። ስለዚህ ይህንን በመፈንዳት ሌላ ችግር ሊያመጣ ይችላል። የትርፋንጀት መግልን ሊያመጣ ይችላል፣ አብሰስ ሊያመጣ ይችላል ማለት ነው። ይህም እንግዲህ ተጨማሪ የሆነ ሰውነታችንን ወይም የሚጎዳ ሁኔታ ነው ማለት ነው። ስለዚህ እዛ አካባቢ ያሉት ኢንፌክሽኖች ባክቴሪያዎች በጣም ይራቡና ከተራቡ በኋላ በዛ አካባቢ መግልን ሊያስከትሉ ይችላሉ ማለት ነው። ሌላኛው ደግሞ ትርፍ አንደኛው መፈንዳት ነው። በመፈንዳቱ የተነሳ ቅድም እንዳለው የሆድ ዕቃ ኢንፌክሽኖች ሊከሰት ይችላል ወይም ፔሪቶናይተስ የምንለው ሊከሰት ይችላል ማለት ነው። ከዛ በኋላ ደግሞ እኔ ፔሪቶናይተሱንም ማይታከም ከሆነ ሰውነት በሙሉ ኢንፌክሽን ሊዘዋወር ይችላል በደም አማካኝነት ማለት ነው። ያንን እንግዲህ የሙሉ ሰውነት ኢንፌክሽን ወይም ሴፕሲስ ልንለው እንችላለን ማለት ነው። ሌላኛው እንግዲህ እዛው አካባቢ ትርፍ አንጀት አካባቢ የአንጀት መዘጋትን ወይም ኦብስትራክሽንን ሊያስከትል ይችላል ማለት ነው። እንግዲህ እነዚህ ጉዳቶቹ በተጨማሪ በጊዜ እንትን ካልተደረገለት፣ መፍትሄ ካልተገኘለት እስከ ሞት ድረስ ሊከስት ይችላል ማለት ነው። ስለዚህ የትርፍ አንጀት በጣም ቀላል የሚባል በሽታ አይደለም። ቶሎ መፍትሄ ማግኘት ያለበት የበሽታ አይነት ነው ማለት ነው። በቀጣይ ደግሞ ምን አይነት ምርመራዎችን እናካሄድለታለን የምንለውን ስናይ እንግዲህ አንደኛ እንግዲህ የላብራቶሪ ምርመራዎች ናቸው። እነዚህ ላብራቶሪ ምርመራዎች እንግዲስ የደም ምርመራ የምናካሄደው የደም ምርመራ ውስጥ እንግዲህ ኢንፌክሽንን የሚያሳየው የነጭ የደም ሕዋሶች አሉ። እነዚህ የነጭ የደም ሕዋሶች በቆጠራ በጣም ከፍ ይላል። ከፍ ከማለቱ የተነሳ ደግሞ ባክቴሪያ እንደሆነ የሚያመለክትልን ደግሞ እነዚህ ግራንዶሳይቶች መጠናቸው ከፍ ይላል። ያንን ሌፍት ሽፍት እንለዋል ማለት ነው። ሌላኛው ደግሞ እንደ እንደ ሲአርፒ ያሉ ኢንፌክሽን መኖሩን አለመኖሩን የሚያመለክቱ እንትኖች አሉ እነሱ ይጨምራሉ፣ መጠናቸው ማለት ነው። ስለዚህ እንደዚህ አይነት የላብራቶሪ ምርመራዎችን እናካሄዳለን። ሌላኛው ደግሞ በስፔሻሊ ደግሞ ፊሜል ከሆኑ ወይም መውለድ የሚችሉበት እድሜ ክልል ላይ ከሆኑ ሴቶች ማለት ነው ለእርግዝና መመርመር አለባቸው። እንደገናም ደግሞ እንትን ለእርግዝና መመርመር አለባቸው ማለት ነው። ኤክቶፒክ ፕሬግናንሲ የሚባል ነገር አለ። ያ ማለት ከማህፀን ውጭ እርግዝና የሚ ከሰት ከሆነ ተመሳሳይ የሆነ ምልክትን ሊያስከትል ስለሚችል፣ በተጨማሪም ደግሞ እነዚህ ኦቫሪያን ቶርሽኖች አሉ። የኦቫሪ ማለት እንግዲህ እንቁልጤ ነው የምንለው። እንግዲህ የሴቶች ላይ እንቁላልን የሚያመርቱ ስትራክቸሮች አሉ። እነሱ እንግዲህ ትዊስት በሚያደርጉበት ጊዜ እና በሚጠመለሉበት ጊዜ የሚከሰት የበሽታ አይነት ነው ኦቫሪያን ቶርሽን የምንለው። ስለዚህ እነሱ መከሰት ራሱ እንደሌላ ሌላ ዲፍረንሻል ወይም ከትርፍ አንጀት ጋር ተመሳሳይ የሆነ ምልክቶችን ሊያስከትሉ ይችላሉ ማለት ነው። ሌላኛው ምስሎች ናቸው። በዋነኛነት እንግዲህ በልጆች ላይ እና በእርጉ ሴቶች ላይ ብዙ ጊዜ የምንጠቀመው የሆድ አልትራሳውንድ ነው። እዚህ ምልክት ላይ እንደምታዩት እንግዲህ አልትራሳውንድ በማሄድ እቺ አፔንዲክሷ ነች እንግዲህ እቺ አፔንዲሳይተስ ኢንፍሌምድ ሆነዋል ወይም በግኗል የሚለውን ያመለክታል ማለት ነው፣ የሆድ አልትራሳውንድ። ሌላኛው ደግሞ እነዚህ ሲቲ ስካኖችን ነው የምናካሄደው እነዚህ ሲቲ ስካኖች እንግዲህ ኤግዛክትሊ በትንሹም ቢሆን ስለ አፔንዲሳይተስ በአዋቂዎች ላይ ነው የምንጠቀመው ምን እንደሆነ ያመለክታሉ። ሲቲ ስካን ጨረር ስላለው በሕፃናት ላይ ብዙ ባንጠቀመው ይመከራል። እንደገናም ደግሞ በእርጉ ሴቶች ላይ በነፍሰ ጥሮች ላይ ባንመለከት ባናደርገው እንትን ይላል፣ ጨረሩ ያልተወለደውን ፊተስ ሊጎዳ ስለሚችል ማለት ነው። ሌላኛው ኤምአርአይ ነው። ኤምአርአይ እንትን ስለማይጠቀም ጨረር ስለማይጠቀም በእርግዝና ወቅት እንግዲህ እንደ አማራጭ ልንጠቀሙ እንችላለን። እዚህ ላይ ምስል ላይ እንደምታዩት ይሄ እንግዲህ የአንድ የነፍሰ ጡር ሆነች። ከዛችኛዋ ደግሞ በሆድ ውስጥ ያለ ልጅ ነው ማለት ነው። ስለዚህ እችኛዋ ነች እንግዲህ አፔንዲክሷ ወይም የትርፍ አንጀቷ ኢንፍሌምድ የሆነችው ማለት ነው። ስለዚህ ኤምአርአይ እንደሌላ እንደ ተጨማሪ ለእርጉዝ ሴቶች እንጠቀመዋለን ማለት ነው። ስለዚህ እንደዚህ አይነት ምርመራዎችን ካደረገን በኋላ አፔንዲሳይትስ መኖሩን እናረጋግጣለን ማለት ነው። ከእነዚህ ምርመራዎች በተጨማሪ ቅድም እንዳልነው እንግዲህ ዶክተር መጥቶ ሆዳችሁን ኢቫሉዌት ያደርጋል ማለት ነው። ስለዚህ ፓልፔት በማድረግ ህመም አለ የለም፣ ቴንደርነስ አለ የለም እና የምልክቶች ምልክቶች አሉ ሳይኖቹ ቀደም እንዳልናቸው ፖዘቲቭ ነው ኔጌቲቭ ነው የሚለውን በደንብ በማየት እንግዲህ አፔንሴትስ መሆኑን አንድ ላይ ከነዚህ ከደም ምርመራና ከምስል ምርመራዎች ጋር አንድ ላይ በማጣመር እንግዲህ አፔንሴትስ አለ ብሎ ማረጋገጥ ይቻላል ማለት ነው። እንደዚህ ካረጋገጠ በኋላ ምን አይነት ሕክምና ያደርጋል የምንለውን የሚለውን ስናይ እንግዲህ በዋነኛነት የትርፍ አንጀት ሕክምና የቀዶ ሕክምና ነው። በቀዶ ሕክምና ተደርጎ ትርፍ አንጀቱ መውጣት አለበት። ስለዚህ ጊዜ መሰጠት የለበትም ማለት ነው። ቅድም ያልናቸውን ኮምፕሊኬሽኖች ስለሚያመጣ ኮምፕሊኬሽን ከተከሰተ በኋላ እንግዲህ ሰርጀሪ ቢደረግም ሰርቫይቫል ሬት እንግዲህ እየቀነሰ ነው የሚሄደው። ስለዚህ ቶሎ አርሊ ማለት በጊዜ መጥቶ እንትን ማድረግ ህክምና በማድረግ ቶሎ መፍትሄ ማግኘት ይቻላል ማለት ነው። በጣም ቀላል የሆነ የሰርጀሪ አይነት ነው ኮምፕሊኬትድ ካልሆነ ማለት ነው አፔንዲሳይትሱ በጣም ቀላል የሆነ ሰርጀሪ ነው። ስለዚህ በዋነኛነት ቀዶ ህክምና ነው የሚደረገው ማለት ነው ለትርፍ አንጀት። በተጨማሪም ደግሞ እነዚህ አይቪ መርፌዎች ወይም በመርፌ የሚሰጡ እንትኖች አሉ ፍሉዶች አሉ። ለምሳሌ እንደነ ሶዲየም ክሎራይድ እንሰጣለን። ከዛ በተጨማሪ ደግሞ አንቲባዮቲክሶች አሉ። እነሱን አንቲባዮቲክሶች እንሰጣለን ማለት ነው፣ ፀረ ባክቴሪያ የሆኑ እንሰጣለን። ከዛ ደግሞ ዶክተር በስተክል ኢቫሉዌት አድርጎ ካረጋገጠ በኋላ እንግዲህ የህመም ማስታገሻ ይሰጣል። መጀመሪያ እንግዲህ የህመም ማስታገሻ የማንሰጥበት ምክንያት ብዙ ሰዎች ሆስፒታል ይመጡና የህመም ማስታገሻ እያመመኝ ነው ህመም ማስታገሻ ስጡኝ ይላሉ። ስለዚህ ሰርጅኑ ወይም የቀዶ ህክምና ስፔሻሊስቱ መጥቶ ካላየ ህመሙን ሊደብቅ ስለሚችልና ቅድም ያልናቸው ምልክቶችን ሊያይ ስለማይችል ስለሚደብቅ እና ምናልባትም የዲያግኖሲሱ ላይ አፌክት ስለሚያደርግበት መጀመሪያ የህመም ማስታገሻ አንሰጥም። ዶክተር መጥቶ ወይም ሰርጅኑ ወይም የቀዶ ህክምና ስፔሻሊስቱ መጥቶ ካየ በኋላ እና ኢቫሉዌት አድርጎ ከጨረሰ በኋላ የዛኔ ነው እንትን የሚሰጠው ወይም ማስተጋገሻ የሚሰጠው ከተረጋገጠ በኋላ ማለት ነው። ሌላ ደግሞ በትክክል እንግዲህ አወዛጋቢ የሆነ ኮንሰፕት አለ። ይህ አወዛጋቢ የሆነ ኮንሰፕት እንግዲህ ብዙ ሰዎች አይመክሩትም። ካለ ትርፋንጀት ቶሎ ትርፋንጀቱ ቢወጣና የቀዶ ህክምና ተደርጎ ቢወጣ ይሻላል ነው የሚባለው። እንግዲህ አንዳንድ ጊዜ ደግሞ ያለቀዶ ህክምና ያለቀዶ ህክምና ግን እንትን ከሌለው በጣም ኮምፕሊኬሽን ከሌለው ማለት ነው የትርፍ አንጀቱ ኮምፕሊኬሽን ከሌለው እና በትንሹ ብቻ የበገነ ከሆነ ያለ ቀዶ ህክምና በአንቲባዮቲክሶች ብቻ በመስጠት ሊታከም ይችላል። ለትንሽ ጊዜያት ግን ይህም የሚሆነው ግን ሆስፒታል ውስጥ በደንብ ቁጭ ተብሎ እየተከታተሉ ጄኔራል ሰርጅኑ ወይም የሰርጅኑ በስተክል እየተከታተለው ካልሆነ ኮምፕሊኬት ሊያደርግ ስለሚችል ግዴታ ሆስፒታል ተኝቶ በደንብ መከታተል አለበት ማለት ነው። እንደዛ ነው። እንደዛ እያደረገ ሊያክም ይችላል ማለት ነው። ግን ይሄ ብዙ ሰዎች አያምኑበት፣ በዋነኛነት በቀዶ ህክምና ቢወጣ ይሻላል ብሎ ስለሚታሰብ ማለት ነው። በስተመጨረሻም መጨረሻም እንግዲህስ ምን አይነት መከላከያ መንገዶች አሉ የሚለውን እናያለን። እነዚህ መከላከያ መንገዶች እንግዲህ ስፔሲፊክ ለአፔንዲሳይተስ ብላችሁ የምታደርጉት አይደለም ግን ያው ጀነራሊ ጤናችሁን ከጠበቃችሁ ለበሽታ የመጋለጥ እድላችሁ ይቀንሳል። ለምሳሌ አሁን ኤክሰርሳይዝ የምታደርጉ ከሆነ ክብደት የምትቀንሱ ከሆነ ለካንሰር፣ ለግፊት፣ ለደም ስኳር በሽታ የምትጋለጡት የመጋለጥ እድላችሁ በጣም ይቀንሳል ማለት ነው። የአካል ብቃት እንቅስቃሴ ማድረግ። ሌላ ደግሞ እነዚህ አልኮል እና ሲጋራ ከነሱን ማቆም ለካንሰር የመጋለጥ እድላችሁ ይቀንሳል። ይህም ጥሩ ነው። እንደገና ደግሞ ከፍተኛ የሆነ ፋይበር መመገብ ማለት ነው። ከፍተኛ ፋይበር ያላቸው ምግቦችን የምትመገቡ ከሆነ የሆድ መድረቅ የመከሰቱን እነዚህ ፌኮላይት የምንላቸው በጣም ደረቅ የሆነ ድንጋይ የሆነ ዲሃይድሬትድ ያ ማለት እንግዲህ በውስጡ ያለውን ፈሳሽ ያጣ የሰገራ ምርት ነው። ፌኮላይት የምንንል እነሱ ናቸው። እንግዲህ ገብተው ብሎክ የሚያደርጉት ወይም የሚዘጉት ማለት ነው፣ የትርፍ አንጀት መውጫ በሩን ማለት ነው። ስለዚህ እነሱ እንዳይመረቱ ይጠቅማል። ፋይበር ያላቸውን ምግቦች መመገብ ማለት ነው። ስለዚህ የሆድ ድርቀትን ስለሚቀንስ ሌላኛው እንግዲህ ምልክት ወዲያው በታያችሁ ቁጥር ቶሎ ብላችሁ ወቅታዊ የሆነ ሕክምና ያስፈልጋቸዋል። በጊዜ ሄዶ መታከም ያስፈልጋል ማለት ነው። ስለዚህ እንደዚህ አድርጋችሁ ትርፋንጀትን እንደገናም ደግሞ ሙሉ የሰውነት ጤንነታችሁን መጠበቅ ትችላላችሁ ማለት ነው። ውድ ተመልካቾች እንግዲህ ስለዛሬ ይላችሁ የቀረብኩት ስለ ትርፋ እንጀት በሽታ ነበረ። እስከ ፍጻሜው ድረስ አብራችሁን ስለቆያቸው አመሰግናለሁ። ስለ ትርፋንጀት እንግዲህ ጥያቄ ካላችሁ ኮመንት ሴክሽኑ ላይ ጻፉልኝ፣ መልስላችኋለሁ። እንደገና ደግሞ ስለሌላ ጤና ርዕስ ቀጣይ ምን አይነት ርዕስ ላይ እንድሰራላችሁ የምትፈልጉት ጥያቄ ካላችሁ እሱንም አቅርቡልኝ፣ መልስላችኋለሁ ለመስራት ሞክራለሁ በጊዜ ስለዚህ፣ ላይክ ሼር እና ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ ለሌሎች ደግሞ በማጋራት ይጠቀማሉ የምትሏቸው ሰዎች፣ ለሚጠቀሙ ሰዎች አጋሯቸው። አብራችሁን ስለቆያችሁ እያመሰገንኩ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ